ሰላም ጤና ይስጥልን፣ የተከበራችሁ ውድ አራት ሶስት ሶስት ስፖርት በኢትዮጵያ ቤተሰቦች ጥቅምት 15 2018 ዓመተ ምህረት እለተ ቅዳሜ ማለዳ የወጡ አጫጭር ስፖርታዊ ዜናዎችን ወደ እናንተ እናደርሳለን። ዜናዎችንን በመምራት አብራችሁ ቆይታ ማድርገው እኔ ማርታ ተረዳ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ ከወዲሁ የአክብሮት ግብዣችንን እናቀርባለን። ማንቸስተር ዩናይትድ ጀርመናዊን የባየር ሙኒክ አማካይ አሌክሳንደር ፓብሎቪችን ለማስፈረም እየተከታተሉ ነው። ሪያል ማድሪድ ቱርካዊውን አጥቂ ኬናን ዩልዲዝን ከጂቬንቶስ ለማስፈረም 100 ሚሊዮን ዩሮ ለመክፈል ፈቃደኛ ነው ተብለዋል። ማንቸስተር ሲቲ፣ ቼልሲ እና ማንቸስተር ዩናይትድ የጀርመኑ ክለብ ኮለን ተጫዋች ሴይድ ኤልማላን ለማስፈረም ፍላጎት ካላቸው ክለቦች መካከል ይገኙበታል። የብራዚላዊ አጥቂ ገብርኤል ጀሱስ በአርሰናል ቤት ቢያንስ እስከ 27 ድረስ የሚያቆየውን ኮንትራት መፈረም ይፈልጋል። የቀድሞ የቫሌንሲያ፣ ሊቨርፑል፣ ኢንተር ሚላን፣ ቼልሲ፣ ሪያል ማድሪድ እና ናፖሊ አሰልጣኝ እንዲሁም ሌሎች ብዙ የአውሮፓና የቻይና ክለቦችን የማሰልጠን ታሪክ ያላቸው አሰልጣኝ ራፋኤል ቤኒቴስ የግሪኩን ክለብ ፓናቲናይኮስን በሁለት ዓመት ውል ለማሰልጠን ከስምምነት ላይ ደርሷል። ቤኒቴስ የግሪኩ ክለብ በአሰልጣኝነት ታሪካቸው 17ኛ ክለባቸው የሚሆን ሲሆን በዓመት 347 ሚሊዮን ፓውንድ ክፍያን በማግኘትም በግሪኩ ክለቦች ታሪክ ውስጥ ውድ ተከፋይ አሰልጣኝ እንደሚሆኑ ተነግሯል። የባርሴሎናው ታዳጊ ኮከብ ላሚኒያ ያማል ከኤሊ ክላሲኮ ጨዋታ በፊት ባደረገው ቃለ ምልልስ በሪያል ማድሪድ ላይ ጠንከር ያሉ ቃላትን ሰንዝረዋል። ሪያል ማድሪዶች ሌባ ናቸው፣ ከዘረፋ በኋላ ደግሞ ቅሬታ ያቀርባሉ ሲልም ተናግረዋል። በተጨማሪም ለመጨረሻ ጊዜ ወደ ቤርናባው ሲሄድ ጎል አስቆጥር ያለው አራት ለዜሮ አሸንፈናቸዋል፣ ድጋሚ አራት ለዜሮ ታሸንፋላችሁ ወይ ተብሎ ለተጠየቀው ጥያቄ ተከታዩን ምላሽ ሰጥቷል። አይ እንደዛ ማለት አልችልም፣ ነገር ግን ድጋሚ አራት ለዜሮ ልናሸንፋቸው እንችላለን ሲልም ተናግሯል። ሼፊልድ ዌኒስዴ የ12 ነጥቦች ቅጣት ተላለፈበት። የእንግሊዝ ሻምፒዮንሺፕ ክለብ ሼፊልድ ዌኒስዴ ክለቡ በገባበት ከባድ የገንዘብ ኪሳራ እንዲሁም ከክለቡ ደጋፊዎች በተነሳበት ከፍተኛ ተቃውሞ ምክንያት ተቋሙን ወደ ጊዜያዊ አስተዳደር ስርዓት ውስጥ እንዲገባ ወስኗል። ጊዜያዊ አስተዳደሩም ክለቡን በጊዜያዊነት የመቆጣጠር ውሳኔዎችን የማሳለፍ፣ ክለቡ ከእዳው ነፃ እንዲሆን ወይም እዳው እንዲቀንስ የማድረግ እንዲሁም በአዲስ ባለቤት ስር እንዲወጥቅ የአዲስ ባለቤት ፍለጋ ኃላፊነት ይኖርበታል። የኢኤፍኤል ህግ በበኩሉ ክለቦቹ ወደዚህ ስርዓት ውስጥ ለመግባት ከወሰኑ የ12 ነጥብ ቅነሳ እንዲጣልባቸው ይደነግጋል። ስለዚህም በህጉ መሰረት ጉጉቶቹ የ12 ነጥብ ቅነሳ የተጣለባቸው ሲሆን በዚህም የስድስት ነጥቦች ዕዳን በመያዝ በሻምፒዮንሺፑ የደረጃ ሰንጠረዥ ግርጌ ላይ ለመቀመጥ ተገደዋል። ዛሬ የሚደረጉ ጨዋታዎች ስናመራ በእንግሊዝ ፕሪምየር ሊግ 11 ሰዓት ላይ ቼልሲ ከሰንደርላንድ፣ ኒውካስትል ከፉሉሃም ጨዋታቸውን ሲያከናውኑ ምሽት አንድ ተኩል ላይ ማንቸስተር ዩናይትድ ከብራይተን አራት ሰዓት ላይ ብሬንትፎርድ ከሊቨርፑል ጨዋታቸውን የሚያደርጉ ይሆናል። በስፔን ላሊጋ ዘጠኝ ሰዓት ላይ ጂሮኖ ከሪያል ኦቪዶ፣ አስራ ሁለት ከሩብ ላይ ኢስፓኞል ከአልቼ፣ አንድ ተኩል ላይ አትሌቲኮ ቢልባኦ ከጌታፌ፣ አራት ሰዓት ላይ ቫሌንሲያ ከቪያሪያል ጨዋታቸውን የሚያደርጉ ይሆናል። በጣሊያን ሴሪያ ሰባት ተኩል ላይ ዩዲንዜ ከካግላሪ፣ አስር ሰዓት ላይ ቦሎኛ ከፒሳ ፊዮረንቲና ከሮማ ጨዋታቸውን ሲያከናውኑ 12 ሰዓት ላይ ናፖሊ ከጄኖአ 3 ከ45 ላይ ጂቬንቶስ ከኤሲ ሚላን ጨዋታቸውን የሚያደርጉ ይሆናል። በጀርመን ቡንደስሊጋ 10 ተኩል ላይ ኦግስበርግ ከአርቢ ሌፕስሽ ሞንቼ ግላድባ ከባየር ሙኒክ አይንትራክ ፍራንክፈርት ከሴንት ፓውሊ ሃምበርገር ከሃይደንሃይም ጨዋታቸውን ሲያከናውኑ ምሽት አንድ ተኩል ላይ ዶርትመንድ ከኮለን የሚገናኙ ይሆናል። በፈረንሳይ ሊግ አንድ ላይ 12 ከሩብ ላይ ብረስት ከፒኤስጂ ሁለት ሰዓት ላይ ሞኖኮ ከቱልስ ሶስት ከ45 ላይ ሌንስ ከማርሴይ ጨዋታቸውን የሚያደርጉ ይሆናል። በሲቢ ኢትዮጵያ ፕሪምየር ሊግ ዘጠኝ ሰዓት ላይ ቅዱስ ጊዮርጊስ ከኢትዮጵያ መድን አስር ሰዓት ላይ ሲዳማ ቡና ከሐዋሳ ከተማ ዛሬ ጨዋታቸውን የሚያከናውኑ ይሆናል። የተከበራችሁ ውድ አራት ሶስት ሶስት ስፖርት በኢትዮጵያ ቤተሰቦች ለዛሬው ቅዳሜ ማለዳ የያዝናቸው ስፖርታዊ ዜናዎች እነዚህን ይመስሉ ነበር። ዜናዎችን ወደ እናንተ በማድረስ አብራችሁ ቆይታ ያደረግኩት እኔ ማርታ ተረዳ ከወዲሁ ሰናበታለሁ። አብራችሁን ስለ ቆያችሁ ከልብ እያመሰገንን ከቀሪው አራት ሶስት ሶስት ስፖርት በኢትዮጵያ ፕሮግራም ጋር ቸር ሰንብቱ።